አንድ ጊዜ ስለ ትዳር ነገር ሳስተምር በአንድ ቤተ ክርስቲያን አንድ ወጣት ነው፣ በጣም ይስቃል። እዛ ውስጥ ቁጭ ብሎ የምናገረው ነገር ይስቃል። አንዳንዴ ኦድ የሆነ ነገር ስታዩ እዚህ ሰባኪ የሆናችሁ ትረበሻላችሁ። እና ይስቃል በጣም ምናምን። ከዛ በኋላ ይሄ ሰውዬ ምን ሆኖ ይሆን ብዬ እንደውም ወደ እሱ ማየት አቆምኩና ወደ ሌላ አቅጣጫ እያየው ማውራት ጀመሩ። ከዛ በኋላ ፕሮግራሙ ሲያልቅ መጣና በጣም አቀፈኝ በቃ አቀፈኝና ፓስተር፣ ይህ ነው ምን እንደሆነ ዛሬ አለ። የማይሆን ጋብቻ ውስጥ ልገባ ነበረ ዛሬ እግዚአብሔር ነጥቆ አወጣኛል። በቃ አንዳንዴ ጥንስሱ ተጠንስሶ ይሆና፣ ድንኳኑ ተጥሎ ይሆና፣ የሰርግ ወረቀት ተበትኖ ይሆና እሱ ሁሉም ነገር ይቅር አንዳንዴ ትደነግጣላቸው አደል? መከሌና ከሌል ሊጋቡ ነበረ ቬሎ ሁሉ ተገዝቶ ምን ብሎ ቀረ ሲባል፣ ውይ በኢየሱስ ስም ትላላቸዋል። እንኳን ቀረ። ለምን ብትልኝ፣ እግዚአብሔር ያላሰበው ጋብቻ እንኳን ቀረ። ብዙ ቦታ ይቻለው እንደዚህ አይነት በቃ፣ ልናጋባ እየተዘጋጀን ቅዳሜ ዕለት ሰርጉ ተሰርዘዋል። ስለዚህ በአንድ ቦታ ላይ ምን እንዳደረጉት አውቃላቸው። የሚጋቡት ሰዎች ኖርማል ልብሳቸውን ለብሰው፣ ያው ምግቡ ተሰርቷል፣ ኤቭሪቲንግ ነገር አልቋል። ብዙ ሺህ ዶላር አውጥቷል። ህዝቡ ተሰበሰበ፣ ጌታ ማምለክ ተጀመረ፣ መጨፈር ተጀመረ። መጨረሻ ላይ አንድ ላይ ሳይሆን ብቻ ብቻቸውን መጡ፣ በቃ እንደ ኖርማል ሰው ምክንያቱም የተሰበሰበው ህዝብ እነሱም ብሎ ነው። ስለዚህ ባይጋቡም ታንኪው ማለት ይኖርባቸዋል። ይሄን ደግሞ ብዙ ስጦታ ተቀብለዋል ይመልሱ አይመልሱ አላውቅም። ብዙ ነገር ሆነዋል። ስለዚህ ልላቸው የፈለግኩት እናንተ ብዙ ያላገባችው ወጣት ወንድሞቼ እና እህቶቼ በጌታ ያልሆነ ትዳር ውስጥ ከምትገቡ ለዘላለም ጥንቅር ብሎ ይቅር። ልብህን አቅልጠዋለች ከጌታ ካልሆነ አትቅለጥ። ልብሽ ቀልጧል፣ ከጌታ ካልሆን አትቅለጭ። እንደዚህ ነው የሚያደርገው እኮ ልክ እንደተባለ ነው። እኛንም አንድ ሰሞን እንዲያድርጎን ነበር እንደሚለው በቃ ብን ነው ንድድ ነው የሚያደርገው፣ በተለይ ስጋዊ የሆነ ፍቅር። አንዳንድ ወንዶች አልበላም፣ አፕታይቴ ተዘግቷል፣ እንደ እሷን ካላገኘው። አረ ግርጥም አድርገ ብላ! ለምንድን ነው ማትበላው? ይሄ ምልክቱ ራሱ በስጋ ነው የምትሄደው እንዴ? ፍቅር ምግብ ማስበላ ከሆነ ኢየሱስ እንወደድ ለዘላለም አንበላም ማለት ነው። እኔ በደንብ እየበላሁ ነው፣ በቀን ሶስቴ አራቴ፣ ፍቅር አላገደኝም። እንደውም አንዳንዶች በጣም የወደዱ ይበላሉ። በፍቅር ተጣለን ያሉ ሰዎች ይበላ። አሁን ወደዛ። ስለዚህ ወገኖቼ ተያይዘን ጌታን እንጠብቀው። ጌታችን በቅርብ ይመጣ። ሁለተኛውን ቶሎ ነግራችኋ አለው። መጽሐፍ ቅዱስ ቤተክርስቲያንን እንዳልኳቸው የሚያመሳስላት ከትዳር ጋር ነው። በትዳር ላይ የመጡ ኃይለኛ ነገሮች አሉ። በተለይ ካናዳ ስለምንኖር በጣም እናውቀዋለን። ስለዚህ ጌታን ስንጠባበቅ ይህንን ሁኔታ ማወቅ አለብን። ለሰዎችም ትክክል ያልሆነውን ነገር መናገር መቻል አለብን። ዋጋ ያስከፍለና ነገር ግን ዋጋ መክፈል ይሻላል። እግዚአብሔር አምላክ ስለ ትዳር ያለው ሐሳብ ጥልቅና ሰፊ ነው። የሰውን ሙሉ አለመሆን የተናገረ እርሱ ነው። ሰው ብቻውን ይሆን ዘንድ መልካም አይደለም አለ። እግዚአብሔርም ለአዳም ሔዋንን አመጣለት። አዳም እኮ በጣም ዳይናሚክ ሰው ነው ታውቃላችሁ። በምን አወክ በሉኝ። በዘፍጥረት መጀመሪያ ላይ ስትመለከቱ ለእንስሳት ሁሉ ስም ያወጣውላቸው፣ አንበሳ ጦጣ፣ ዝንጀሮ አሁን እኛ የምንለው ሁሉ ማን ያወጣውን ነው? አዳም ያወጣውን። ስንት ሺህ እንስሳ አውጥቶ ነው። እንዴት ነው ሚሞሪው ሻርፕ ነበረ። ይሄ ሰውዬ ከኃጢአት በስተቀር በጣም ከኃጢአት በፊት ሻርፕ የሆነ ማይንድ ነበረው። ስለዚህ ወገኖቼ እግዚአብሔር ትዳር ክቡር ነው ያለው፣ እኛ እግዚአብሔር ክቡር ያለውን ልናንቋሽሸው አይገባንም። ኦኬ። ይሄ ሰው አንድ ሰው ነው። በዚህ ቦታ ላይ ግን ግማሽ ሱት አድርጓል፣ ግማሽ ደግሞ ቬሎ ነገር አድርጓል። ይሄ ሰው ምን እያደረገ ነው? ከራሱ ጋር እየተጋባ ነው ወይም ራሱን አገባ። ይሄ እንትን አይልም፣ አይዞርባቸውም። ይሄ ነገር መቼ ነበረ? ይሄ ነገር አልነበረም። አሁን ግን እየሆነ ነው ያለው። ስለዚህ ይሄ ብቻ ራሱን የሚያገባ ሰው ሶሎ ጋሚ ይባላል። ሶሎ ማለት ዋን ነው፣ ወይም ሰልፍ ነው። ይሄ ሰውዬ ሶሎ ጋሚስት ነው። ራሱን አገባ። ይሄ ሰውዬ እርግጠኛ ነኝ ነገ ራሱን ይፈታል። ይፈታል። ምክንያቱም እዛ ወረቀቱ ላይ ካነበባችሁት ብዙ ትዳሮችን ከሞከረ በኋላ በቃ አሁንማ ራሴን ባገባ ይሻላል ብሎ ነው። እዳዝንት ጊቭ ኤኒ ሴንስ። ይሄንን በሰው አይምሮ የሚደረግ ነገር አይደለም። ይሄ ብላክ ኤንድ ዋይት የጥልቁ አሰራር ነው። ይሄ ሰው ፐርቨርትድ በሆነ ሜንታሊቲ የተያዘ ሰው ነው። ደሊቨራንስ ያስፈልገዋል። እግዚአብሔር ወደዚህ ሰዎቹን የራሱን ባሪያዎች ልኮ ወንጌልን እውነት እንዲሰማ ፈረንሳዊ ነው። ስለዚህ በዘመናችን ሶሎጋሚ ራሱን የሚያገባ ሰው አለ። እንደገና ደግሞ ሌላ ስንመለከት፣ ሞኖ ደግሞ ያው አንድ ሰው ከሌላ ሰው ጋር የሚጋባው ነው። ከወንድ ወንድና ሴት ጤነኛው ነው። ፖሊጋሚ አለ። ይሄ ደግሞ ለሀገራችን መቼም የተሰወረ አይደለም። በተለይ በድሮ ጊዜ እነዚህ ሀብታም ያላቸው እንትን ብዙ እርሻ ያላቸው ሰዎች አራርቀው እዚህ ጋር ወይዘሮ ከላይ ያለቻቸው እዛ ጋ ትየንትና ያለቻቸው አድርገው ይወልዳሉ። እና ይሄ ፖሊጋሚ እንትን አደለም። ኬንያ እያለን በጣም ያስቸገረን ነገር በአገልግሎታችን ምንድን ነው ብዙ ሰዎች በዓለም እያሉ ሁለትና ሶስት ሚስት አላቸው። ጌታን ተቀበሉ። ስለዚህ እነዚህ ሰዎች ምን ማድረግ አለባቸው? መልሱን እናንተ ራሳችሁ ድረሱበት። ግን ሶስት ይዘህ ንዳ የሚል የእግዚአብሔር ቃል የለም። ባይገርማችሁ እንደውም አንድ አበሻ የሆነ እዛ በምናመልክበት ቤተክርስቲያን ሁለት ሴቶች ይዞ ይመጣና መካከል ነው የሚቀመጠው። ከልቤ ነው እምላችሁ። እና ሰውየውን ስታዩት እዚህ ላይ በቃ እንደሱ ጡንቸኛ የሆነ ሰው የለም፣ ትፈሩት አላቸው እና ቀረብ ብለን ይሄ ሰው እህቶችህ ደና ናቸው? ሚስቶቼ ናቸው። ሉክ እንዲህ አይነት ዘመን ላይ ነው ያለ ነው ያው ደግሞ ሌሎች ሃይማኖቶችማ በእምነታቸው ሶስት ሚስትና አራት ሚስት ይፈቀድላቸዋል። ሌላው በዘመናችን ስትሬት የምንለው ነው። አር ዩ ስትሬት ይባላል። አር ዩ ስትሬት ሲሉ ታውቃላችሁ ምን ማለት ነው? ጌ አይደለም ማለት ነው። ጌ ያለ ወንድ ወንድ፣ ሴት ሴት የሚያገቡ ናቸው። ስለዚህ ሌላው ደግሞ አስከፊው የመጣው ትራንስጀንደር ነው። ካልግሪ ያለው አንድ መስሪያ ቤት እሰራ ነበረ እና አንድ እህት አለች። እህት ልበላት። በጣም ድምፅዋ ይገርመኛል። በጣም በጣም ሪድ እንደዚህ አይነት ድምፅ ሰምቼ አላውቅም። ማለት ስትዘፈን ስትዘምር አንለውም ስትዘፈን እና አንድ ቀን ምን አልኳት፣ እንደው ይሄንን ድምፅሽን ለጌታ ክብር ብትዘምሪበት አልኳት። ስላ ሆና ወዝ ልል ቦይ አሁን ስሙኝ፣ ሆና ወዝ ልል ቦይ አይስቱ ሲንግ ን ኳየር አሁን የማወራው ሺ ነው የምትለይን ደግሞ ሂ ነው። በእውነት ወገኖች ዝምዬ ላስ እንትልላቸው አይደለም፣ እውነተኛ ነገር ነው ምነግራችሁ እና ተምታታብኝ። እና አይ በትክክል አልሰማሁም ይሆናል ብዬ ትቻቴ ነው። አብሮኝ ቢሮ ውስጥ የሚሰራውን ወንድም ነጭ ነው። እንዴት ነው እቺ እከሌ አልኩና፣ ምንድን ነው እንደዚህ የሚያምታታ ነገር አልሰማም። እንዲህ አለ ምን ወንድ እኮ ነበረ ወንድ ነበረ። በፍጹም ወገኖቼ፣ አትጠራጠሩም ያቺ ሴት ወንድ ነበረች ብላችሁ፣ በድምጿም በአካሄዷም ባለባበሷም አትጠራጠሩ። የሚገርመው ነገር ባላግብታ ትኖራለች። አንዳንዴ ብዙ ምንላቸው ተርሚኖሎጂዎች አሉ። እንደዚህ ከሆነ ነው የተፈጠሩት ዋዱ የሚን እግዚአብሔር ተሳሳተ። ስለዚህ ወገኖቼ እግዚአብሔር አምላክ በትዳር ዓለም ውስጥ ያለን ልትገቡ የምትፈልጉትንም ጤነኛውንና ትክክለኛውን ኑሮ ኖረን ክርስቶስን አስከብረን እንድናልፍ ጌታ ይርዳን። ስለዚህ ትዳራችን እግዚአብሔር ሲመለከተው ምን ይላል? እኔ በመጀመሪያ ይህን እያዘጋጀው ራሴን የጠየቅኩት ትዳሬን ጌታ ሲመለከተው ምንድን ነው የሚለው ስለ እኔ ትዳር ትዳራችን በቃሉ ስንመዝነው ሚዛኑ ምንድን ነው? ሁሉ ነገር መመዘኛው የእግዚአብሔር ቃል ነው፣ ስሜታችን አይደለም። ስለዚህ ወገኖቼ ቶሎ ብዬ በትዳር ውስጥ ረመዲ ወይም ደግሞ ፈውስ የሚሆኑ ነገሮችን ቶሎ ብዬ እናገራለሁ። ለእናንተ ባይጠቅም ይሄንን ወደፊት ኤር ላይ እናወጣዋለን፣ ለሌሎች ሊጠቅም ይችላል። አንዱ ለሌላው ያለው ፍቅር ወሳኝ ነው። በትዳር ውስጥ አንዱ ብቻ ቅልጥ ማለት ሳይሆን ሁለቱም እኩል የሆነ ፍቅር ሊኖራቸው ይገባል። አንዱ እየወደደ ሌላው ግድ የለሽ ከሆነ አድካሚ ነው፣ የሆነው መሸከም ያስቸግራል። ስለዚህ የሚወደንን ልንወድ ይገባል። ባይወደንም እንኳን ጌታ የሚለው ምንድን ነው? የሚጠሏችሁን ውደዱ የሚረግሟችውን መርቁ ነው ያለው እንኳንስ የትዳር አጋራችንን ይቅርና ሌላው አክብሮት ነው ይህንን ቶሎ ብዬ ነው የምናገረው ያገባነውን የትዳር ወገናችንን ልናከብር ይገባል እኔ ባለቤቴን አበባ በጓዳ ካላከበርኩኝ እዚህ መጥቼ እናንተ ፊት ልጥፍ ዝርግፍ ብል ዋጋ የለውም በጓዳ ያለኝ ነገር ወሳኝነት አለው ለምን የሚያየኝ እግዚአብሔር ነው ስለዚህ አክብሮት ያስፈልጋል። የትዳር አጋራችንን ልናከብር ይፈልጋል፣ ልናከብር ያስፈልጋል። አክብሮት ማለት ግን ማምለክ ማለት አይደለም። አንድ ጊዜ አንድ አሜሪካዊት እንደዚህ አለች፣ አም ሎኪንግ ፎርዋርድ ቱ ጌት ሳምዋን ቱ ወርሺፕ ሚ አለች። አንድ ሊያመልከኝ የሚልን ሰው እየተጠባበቅኩ ነው አለች። አናመልክም ማንንም። የሚመለከ እግዚአብሔር ብቻ አሜን ነው። ስለዚህ በትዳር ውስጥ ወርሺፕ አጠብቁ። ወርሺፕ በዛ ከጠበቃችሁ እዚህ መምጣትም አያስፈልጋችሁም። ለምን እዚህ የምናመልከው የሰራው ጌታ እግዚአብሔርን ነው። አሜን ነው። ሌላው ቶሎ እያልኩኝ ልናገር ግልጽነት ነው፣ ትራንስፓረንሲ። ይሄ ለሁላችንም ስለሚጠቅመን አስረግጭ ልናገር እወዳለሁ። ግልጾች እንሆን በቤተ ክርስቲያን ውስጥ ትልቁ ችግር ሰዎች ግልጽ አይደለንም የምንላቸው ብዙ ነገሮች አሉ። አይተን እንዳጉረመር ማለት እሱ አይጠቅምም፣ አፈረሰን እንጂ አልጠቀመንም አልገነባንም። ስለዚህ የምናየው ችግር ካለ ያልተስማማን ችግር ካለ በፍቅር በትህትና ለሚመለከተው ሰው እንናገር፣ ግልጽነት ያስፈልጋል። ሀውማች ሞር ያገባነው ሰው ጋራ ግልጽ ለምን አንሆንም? አንዳንድ ሰዎች ግን አይደሉም ወልፋ እንዳውት በመጨረሻ ላይ ምን አይነት ድብቅ እንደሆኑ ጥለውን ከሄዱ በኋላ ነው ድብቆች መሆናቸውን ለመንረዳው። እግዚአብሔር ግን ሁሉን ያል፣ ወገኖቼ፣ እግዚአብሔር ሁሉን ይፈርዳል። ስለዚህ ግልጽነት በጣም በጣም አስፈላጊ ነውና፣ ግልጾች እንሆኑ፣ እርስ በርሳችን ግልጽ እንሆኑ፣ እውነት እንነጋገር። ሌላው መታዘዝ ነው። በትዳር ዓለም ውስጥ በጣም አስፈላጊ የሆነው ነገር መታዘዝ መቻል አለብን። ይሄ በኔድሜና ከኔድሜ ለነበሩ አስቸጋሪ ነው። የአሁኑን ዘመን አላውቅም የወጣቶች ፣ ድሮ ባሎች በጣም ኃይለኞች ናቸው። ሶፋ ላይ ቁጭ ብሎ ሪሞት ኮንትሮል አንስቶ ቲቪ ለመክፈት ማነሽ ብሎ ከጓዳ ይጠራ። እንዲ እንዲህ አይነቱን ሰው በዱላ ማለት አይሻልም በእውነት። ውሃም እስቲ አቀብኝ። አሁን እርግጠኛ ነኝ ይሄኛው ትውልድ እንዲህ ብትሉትም አይሰማችሁም። አልሰማ አልሰማህም ነው የሚሉት አይሰማሁም። ስለዚህ መታዘዝ መልካም ነው። ልጆች ይጠብቅ። ልጆች መጠበቅ መልካም ነው። እስቲ ሄደ ሻፓ አድርግ። ሄዶ ማድረግ መልካም ነው። መታዘዝ ወገኖችቼ የትህትና ምልክት ነው። እሺ ማለት በእውነት የፈውስና የስምምነት ቃል ነው። መታዘዝ አለብን ጌታን መታዘዝ አለብን የትዳር አጋሮችን እርስ በርስ መታዘዝ አለብን። ሌላው ቢቀር ልጆቻችን እንኳን አስፈላጊ ሲሆን አስፈላጊ በሆነው ነገር ልናዛቸው ልንታዘዛቸው ይገባል። ምክንያቱም ሀምብል መሆናችን በምንድን ነው የሚታወቀው? ይሄ የምላችሁ በማይሆን ነገር እያልኩ አይደለም። በአፕሮፕሬት በሆነ ነገር ልናደርግ ይገባናል። ሌላው መሸካከም ነው። ብዙ ጊዜ ትዳርን እርግፍ አድርገን የምንጥለው መሸከም ሲያቀተን ነው። ብዙ ዓመት የኖረው ባልና ሚስት ከብዙ ዓመት በፊት እናንተ፣ ትዳራቸው በጣም ውበት አለው ምንድን ነው ሚስጥሩ? ስላቸው መሸካከማችን ነው። ብለው ጨረሱት ሴንተንሱ። መሸካከም ይመስላችኋል? ሀያ ስምንት ዓመት በትዳር ዓለም ስንኖር ምንም ችግር የለ ይመስላችኋል? ፓስተርም ቤት ችግር አለ። ፓስተርም ሰው ነው። ልናደድ ይችላለሁ። ላይጥመኝ ይችላል። ልበሳጭ ይችላለሁ። ባለቤቴም እንደዚሁ። ግን ትሸካከማለን ለምን በጌታ እህታችን ስለሆነ በጌታ ወንድማችን ስለሆነ እንሸካከማለን መሸከም ካቃተን ሸክሙን ብናወርድም ሌላ ሸክምም ይመጣብናል ስናወርድ ስናወጣ ነው የምንሄደው እውነታዊያ ነው ስለዚህ ወገኖቼ አንዱ የሌላውን ሸክም እንዲሸከም ነው እንደም የተጠራ ነው አንዱ የሌላውን ሸክም መሸከም አለበት ምክንያቱም እኔ ደካማ በሆንኩበት ሚስቴ ብርቱ ትሆናለች። ሚስቴ ደካማ በሆነችበት እኔ ብርቱ ልሆን እችላለሁ። መሸካከም አለብን። በአንዱ ሰው ጫና ላይ መጫን ትክክል አይደለም። እናቶቻችን አላውቅም፣ የእናንተን እንጂ እኔ ባየሁት አካባቢ እናቶቻችን የመጨረሻ ኤክስትሪም ሸክም ነው በላያቸው ላይ ተጫኑ የጓዳውን የሚያደርጉ እነሱ ናቸው። ልጆች ቴክር የሚያደርጉ እነሱ ናቸው። ገበያ የሚሄዱ እነሱ ናቸው። አካባቢ የሚያስተናግዱ እነሱ ናቸው። በእነሱ ላይ በቃ ያለ ዕድሜያቸው በብዙ በሽታ የተሰቃይተው ያለ ዕድሜያቸው ያለፉ ብዙ እናቶች አሉ። ይህንን ታውቃላችሁ። ስለዚህ ባል የሚስቱን ነገር መሸከም አለበት። ሚስት የባሏን ነገር መሸከም አለባት። ሌላው መተጋገዝ ነው። መተጋገዝ አለብን። ድሮ ወላጆቻችን ማድቤት ስንገባ ኩሽና አንተ ሴት ይመስል ውጣ ይሉን ነበረ። አሁን ግን አይሰራም። ቆመህ በደንብ በማማስያውን ይዘት አማስላለ ማትሰሩ ሰዎች ኔ አሁን የምግብ አገልግሎት ስለማልሰጥ አልናገርም። እኔ በብዙ መከራ ለምጃለሁ። አሁን ጥቂት የሆኑ ከባድ ነገር የሚፈልጉ ነገሮች ካልሆነ በስተቀር ሰርቼ ለራሴ እበላለሁ፣ ለባለቤቴም አበላ። እንደውም ተርፎ ለሌሎችም አበላለሁ። አይ እኔ እንዴት ፓስተሮኜ ምናምን። እሱ የተለያየ ነው። ቤት ስትገባ ታይትልህን ቁጭ አድርገው አለው ቁጭ አድርገው። ስለዚህ ሰው ነህ፣ ባል ነህ፣ የልጆች አባት ነህ። ሚስት ነሽ፣ የልጆችሽ እናት ነሽ። ሁሉን ነገር መደረግ ያለበት ይደረጋል። ማንን ትጠብቃላችሁ? እዛ ድሮስ እና አልማዝና እነ ምናምን በሰላሳና አርባ ብር እየቀጠረ ነበረ ድሮ። እኔ አስታውሳለሁ። በእውነት ጌታን ስቀበል ንስሐ የገባሁት ነገር ምን እንደሆን ታውቃላችሁ? በእኔ ምክንያት የተባረሩ ሰራተኞች በካልቾ እያልኩ ጥጋቤ፣ አንዳንዴ እንጀራ ሲያመጡ ይሄ አይን የለውም እንጀራው ብዬ መማታ ሰው ነበር። እግዚአብሔር ምሕረት አደረገልኝ። በእውነት መቼም ዘመኑ ረዘመ። በህይወት ላይኖሩ ይችላሉ እንጂ እነዚህም ባገኛቸው እቅፍ አድርጌ በእውነት ምሕረት ብጠይቃቸው በጌታ ፊት ድል አድርግ ያለሁ ሰዎቹ ግን እንዲያውቁ ባደርግ። ስለዚህ ወገኖቼ መተጋገዝ ያስፈልጋል። በቤት ውስጥ መተጋገዝ፣ አልጋ ማንጠፍ ቢሆን ማጽዳት ቢሆን ላውንድሪ ማድረግ ቢሆን እናንተ ወጣቶች በደንብ ጆሮቻችሁ ተከፍቶ ስሙ። እነዚህን ልናደርግ ይገባናል። በወላጅ ጫንቃ ላይ ተቀምጠን አይሆንም። እኔ አባቴ ድሮ እንደዚህ ላይ ነበረ። በቃ ምንም የመጨረሻ ሰነፍ ጥግ ማን ነው ብትሉኝ፣ ደረጄ አስፋው እና አባቴ ምን ረተው ልጄ አንድ ቀን እኮ እኔ አልኖርም? ምን ችግር አለው? ቀጥር አለው ልነበረ እሱም ሄደ፣ እኔም ከሀገር ለቅቄ ወጣሁ። ሱዳን ጀመረኛ ሰደድ እሳቱ። ያ መንቀባረር፣ ያ መጨማለቅ ቀረ። ስለዚህ ወገኖች፣ አሁን የምንመክራችሁ ከተለምዶ ስለሆነ በእውነት ይሄንን ማድረግ ይገባናል። አንዳንዴ ጫማችንን እንደዚህ አውጥተን እናደርጋለን አይደል? ካልሲያችን አንዱ እዛ መግቢያ ላይ ነው፣ አንዱ እዛ ነው ያለው። በቃ ሚስቶች ይሰበስባሉ። ለምን ስ ዱዊት በኢየሩሳሌም እንዲ እስከ መቼ አይሆንም። ይህን የምናገረው ልጆች ብቻ አይደለም፣ ባሎችም እንዲህ ነው የምናደርገው። አልጋ ጠዋት ተነስተህ አንጥፍ። ትሞታለህ እንዴ? ሃሎ፣ ይሰማል? እስቲ የተሰማው ይሰማል ይበለኝ። ይሰማል አለ አዎ አሁን መቼም እንደ መልአክ እናንተ እዚያ ያላችሁ ወደ የቤታችሁ ወገባ ስንት ጉድ ነው ማየው። ና እንልመድ እንልመድ። እኛ ስደት ብዙ አስተምሮናል። እንደ ወታደር ነው የገራል። ስለዚህ ጥሩ ነው፣ ጥሩ ነው። ስርአትህን እማር ዘንድ ያለው ዳዊት ለዚህ ነው። ስርአቱን እንማር ዘንድ ይገባናል። እኛ ደግሞ አውትሻይን ማድረግ አለብን በጌታ የሆንን ሰዎች። ሌላው ነገርን ማለፍ ልጨርስ ነው። ነገርን ማለፍ ሲኖርብን በቀላሉ እንለፈው። አንዳንድ አንዳንድ ሰዎች በገናቸውን ካነሱ አያቆሙ በቃ ውሃ ቀጠነ መናለ በዚህ ሆነ። ማለፍ ካለብን እንለፈው። ስንቱን ተቆጥተን እንችላለን? እስቲ ንገሩ። ስንቱን ኮምፕሌን አድርገን እንችላለን? አንችልም። እኔ ባለቤቴ እንዳገባሁ ለሊት ብድግ ስል ቁጭ ብላ አገኛታለሁ። ለምን? ኃይለኛ ስለማንኮራፋ። ያኔ በጣም ትልቅ ስለነበርኩ ረብሻት። እንዴ ተኝ እንጂ እላለሁ። በኔው ብሰው እንዲ ልተኛ በጣም ታንኮራፋለ። ግን አሁን ሙዚቃ ሆነላት። ስለ ኪቦርድ የለውም እንጂ ሙዚቃ ሆነላት። አሁን እኔም እየቀነስኩ ስለመጣሁ አይ ዶንት ቲንክ አሁን ማንኮራፋ አይመስለኝም። ምናልባት አልፎ አልፎ ግን ለመደችው። ስለዚህ ብዙ ልምዶች ይዘን ነው ወደ ትዳር አለም የምንገባው። ዶን ኤክስፐክት ኤኒ ፐርፌክሽን፣ ልታገኝ አትችም ልታገኝ አትችልም። በፍጹም በፍጹም። አንዳንድ ጊዜ አንዳንድ ሰው ሰው ፊት ሄዶ መብላት ይወዳል። አጋጥሟቸኋል ሲል እማይወድ ሰው ሂድ ትጣላለ። ብዙ የሚያጋጩ ነገሮች አሉ። እያየን ማለፍ ግን በጣም መልካም ነገር ነው። ማለፍ ባለብን ነገር እያየን እንለፉ። እሱ ስለሆነ ነው ተጉዘን እዚህ የደረስነው። ባይሆን ኖሮ ጉሮሮ ለጉሮሮ ተያይዘን ነገር ያከተም ነበር። ሌላው የመጨረሻው ብዬ እደመድማለሁ። አናኩርፍ። ኩርፍ ምን አልኩኝ? ጮክ በሉና በሉስ። በሰው ባህሪ አስቀያሚው ነገር አኮራፊነት ነው። በቃ ቁልጭ አድርጌ የነገርኳቸው ማን ሁን ማና አናኩራፊን አላውቅም። የሚያኮርፍ ሰው ግን በጣም አስቸጋሪ ሰው ትንሽ ነግስትና ማላቅ ራሱ ሲያደርግ አይሆንም። እንደሱ ወገኖች፣ አይሆንም። አንድ ላይ የኖራችሁ ሁለት መንግስት ሊኖር አይችልም። አኩራፊነት በጣም ከባድ ነገር ነው። በእውነቴ ነው ምላችሁ። አጋጥሟችሁ እንደሆነ አላውቅም። እንዲህ አይነት ችግር ካለባችሁ እግዚአብሔር ነፃ ያውጣችሁ። አኩራፊነት ከባድ ነገር ነው። በቤተ ክርስቲያን አገልጋዮች ማኩረፍ በእህቶች በወገኖች ማኩረፍ በትዳር አጋሮቻችን ማኩረፍ። አንዳንድ ጊዜ በቤት ውስጥ እህትና ወንድም ተኮራርፈው ለብዙ ቀን ይቆያሉ። በጣም የሚያስጠላ ነገር ነው፣ ጤነኛ አይደለም። ለእኛ ለጌታ ልጆች ይሄ ጤነኛ አካሄድ አይደለም፣ መቀየር አለብን። ስለዚህ ወገኖቼ ትዳር በዚህ በመጨረሻው ክርስቶስ ሊመጣ ባለበት ጊዜ ኢንቴንሲፋይድ የሆነ በጣም አደገኛ የሆነ ስለመጣ ቤታችን መቀደስ በትክክል በስርዓት እንደ ቃሉ እንደ እግዚአብሔር ሐሳብ ልናራምደውና ልንራመድ ይገባናል። ትዳር ከሌላው የምንማረው ነገር ቢሆን ትዳር የሚኮረጅ ነገር አይደለም። ሌላው ትልቁ ችግር በትዳሩ ስላሉ ሰዎች በብዙ ዘመን አይቻለሁ። እነ ከሌ ቤት ያየሁት ሶፋ እሱ ካልተገዛ ሞቼ ይገኛለሁ። ጥሩ ነው ካለ መግዛት እንኳን ሶፋ ጀትም ገዝተን እናምጣ። ሰው ግን እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ሁላችን ባለን በምናውቀው በአቅማችን እንኖር። ዛሬ ብዙ ችግራችን ምናልባት ብዙዎች እዚህ ያደጉ ልጆች ነው ያሉን። ትንንሽ ልጆች ያላቸው ሰዎች ብዙ አይቻለሁ። ወገባቸው እስኪቆረጥ ሰርተው ለልጆቻቸው የአራት መቶ ና የአምስት መቶ ብር ጫማ ና ልብስ ይገዛሉ ለምን ለምን ለልጆቻችንም እኮ መልካም እያስተማርናቸው አይደለም አንዴ ከገዛን ሁሌ የሚጠብቁብን ያንን ነው መጽሐፍ ቅዱስ ደግሞ ጥርት አድርጎ ሲናገር በመጠን ኖሮ እስቲ ጮኩ በሉና በሉ በምን ኑሩ በብድር ኑሩ በባንክራፕሲ ኑሩ አላለም በመጠን ኑሩ መጠን የሚጀምረው ካስቤዛ ጀምሮ ነው ብዙ ነገር እኮ የማንበላውን ገዝተን ነው እኮ ፍሪጁን አጨናንቀን እኛው ጎትተን እንደፈዋለን ወይ ለሰው አልሆነም ወይ ለእኛ አልሆነም ስለዚህ ወገኖቼ በብዙ ነገር መጠንቀቅ ይኖርብናል እንግዲህ ይህ ዘመን ጌታችንን የምንጠብቅበት ስለሆነ ቤተ ክርስቲያን ከማይገቡ ነገር ልትጸዳ ይገባል። አማኝ በግሉ ከማያስፈልግ ነገር ሊጠበቅ ይገባል። በትዳር ያለን ትዳራችንን እንደሚገባ ልንመራው ይገባል። ልናገባ የምናስብ በርቀት የምናይ፣ በትግሉ ያለን እንደ እግዚአብሔር እውነት ተራምደን መልካም የሆነውን ነገር አድርገን ደስ የሚል ቀሪ ዘመን እንዲኖረን ጌታ እግዚአብሔር ይርዳ።